ሰላም እንዴት ናችሁ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበሌልኝ ዛሬ እንግዲህ በጽናት ድራማ በክፍል 161 ተከስተናል ማለት ነው እንግዲህ ጽናት ድራማ እንዳመረበትና አስተማሪ እንደሆነም ቀጥሏል ማለት ነው እናም እንግዲህ ቅዱስ በጣም በሚያሳዝን ሁኔታ ናቲና ሜሉ እጅጉን በጣም እያናደዱት ይገኛሉ ማለት ነው እንግዲህ ናቲ ራሱን ሳይችል እንግዲህ ከሱም አልፎ እንግዲህ ሌላ ሰው ወደ ቅዱስ ቤት እንግዲህ ገትቶ ይዞም እየሄደ ነው። እንግዲህ ሜላት እጅጉን በጣም ናቲ ላይ እየተለጣጠፈችበት ትገኛለች። ናቲም እንግዲህ ሜሉን ምንም ማስከፋት አይፈልግም እና እንቡጥዬ እያለ ምንም እንኳን እንግዲህ እሷ አሰሪው እሱ ደግሞ ሰራተኛ ቢሆኑም ግን እጅጉን በጣም ሜሉ እንግዲህ እሱ ላይ ተለጣጥፋበታለች። ቅዱስም እጅጉን በጣም ናቲ በሚያደርገው ነገር በጣም እየተናደደ እንግዲህ በስልክ ቁጭ ብሎ እያወራ እያለ ቅዱስ መተኛ አጣሁ ብሎ እንግዲህ ናቲን ስልኩንም እስከ መቀማት እንግዲህ ደርሷል ማለት ነው። ውድና የተከበራችሁ አድማ የተመልካሽ ቤተሰብ ለቻናል ያድስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ አድርጉ ማለት ነው። በሌላ በኩል ደግሞ እንግዲህ ጽናትና ኪራ እጅጉን በጣም እንግዲህ እዛው ተመችቷቸው ተቀምጠዋል ማለት ነው፣ በነ ጽናት ሀገር ማለት ነው። ኒናም እንግዲህ በጣም በሚገርም ሁኔታ እዛው ከነሱ ጋር እጅጉን በጣም ደስ ተሰኝታ እንግዲህ የክፍለ ሀገር ንጹህ አየር እየተጎናጸፈችና እንግዲህ አካባቢውንም በጣም ወዳው ተመልክተናታል ማለት ነው። እዛም እንግዲህ ካሉት በዙሪያው ከሚያንዣብቦት ሰዎች ጋርም እንግዲህ አቲካራዋንም ገጥማለች ማለት ነው። ነገር ግን እኒና በጣም ጎበዝና በራስ መተማመን ያላት ኮንፊደንስ ያላት ሰውነችና ምንም እንኳን ሰው ሀገር ብትሄድም ነገር ግን ትልቅ ስልጣን ያላት አድርጋ እንግዲህ እዛ ላሉት እንግዲህ ሰዎችም እየነገረቻቸው እንግዲህ ተመልክተናታል ማለት ነው። እንግዲህ ኒና በጣም በሚገርምና በሚያሳዝን ሁኔታ ቤት ውስጥ እንግዲህ ቤቱን ትታ መሄዷን እና ቤት ውስጥ ቤቱን ለማን ትታ እንደሄደችም አልተናገረችም። ነገር ግን ከዛ አስጨናቂ ከሚባለው ሰውዬ እንግዲህ ተገላግላለች ማለት ነው። እሷም እንግዲህ ደስ ብሏት እዛው ከነሱ ጋር ኑሯን እያጣጣመች እንግዲህ ተመልክተናታል። ፅናትም እንግዲህ በክብር በሽማግሌ እንግዲህ አባቴን ሳይጠይቅማ ድጋሜ አልሄድም ብላለች ማለት ነው። እሱም እንግዲህ ኪራ ጽናትን ያው በድጋሚ አፍቅሯት እንግዲህ ክንፍ ብሎላታል። ነገር ግን እዛ ሄደው ረጅም ጊዜ መቀመጣቸው ጥሩም አይደለም። አሁን ላይ ደግሞ ኒና ቤቱን ትታ ነው ወደዛ ሄደችው። ቢያንስ እንኳን ቤቱን እንዴት ትተሽ ትመጫለሽ ብለው እንኳን ደንገጥ ብለው እንመለስም አላሉ። ኪራም እንግዲህ እዛ አካባቢውም እንግዲህ ጽናትንም እንግዲህ አይን አይኗን እያየ እዛው ለምዶ ተቀምጧል ማለት ነው። ነገር ግን ኒና መናገር ነበረባት። ስለ አስጨናቂ ጉዳይ ምንም አይነት ጭንቀት መፍጠር አልፈለገችም እና ምንም ነገር እንዳልተፈጠረ አድርጋ እንግዲህ እሷም እዛው ተለማምዳ እየኖረችም ነው። የጽናት አባት ጋር እንግዲህ ጥሩ ጊዜም እያሳለፉ ነው። የጽናት አባት እንግዲህ ለኒና በቃ መሬት እሰጥሻለው ውሰጂ ብለዋታልም። ኒና ምድጉም በጣም ደስ ብሏታል። ልጄ ተብላ ተጠርታም አታውቅም እና ልጅ በቃኔም አባትሽ እሆናለሁ በማለት እንግዲህ የጽናት ደጉና ሩኅሩህ አባት ኒናንም በቃኔ አባትሽ ነኝ፣ መሬትም እሰጥሻለሁ ሲላት እንግዲህ እኔም እንግዲህ ምርጥ ገበሬ ምርጥ አራሹኝ አኮራዋታለሁ በማለትም እንግዲህ ኒና ከጽናት አባት ጋር ደስ የሚል ጊዜ እያሳለፈችም እንግዲህ ተመልኪተናል እናም እንግዲህ በጣም በሚገርም ሁኔታ ከበዛብህ ባለቤት ጋርም እንግዲህ መንገድ ላይ ተገናኝተው እንግዲህ እንደ መደባደብን ብለው የበዛብህ ባለቤት ወይ እሷ ይሻል ወይ እሷ አትሻል። ሁለቱም እንግዲህ ነገር ፈላጊዎች ናቸውና፣ እሷው እንግዲህ ነገር ፈልጋት፣ እሷው በጩኸት እንግዲህ የይድረሱልኝ ጥሪ ስታቅለጠልጠው ነበረ። ኒናም እንግዲህ አምልጣለች ከሴትየዋ ዘንድ። እንግዲህ በዛብህ መቼም ሰፈሩንና ማሳውን ይዞራልና፣ ኒናን ያገኛት ይሆን ብድራቸውን ይበቀሉ ይሆን? ምክንያቱም በዛብህ ፈለቀ እንግዲህ ወንድሙ የጽናትን አባት እንግዲህ የግድያ ሙከራ ስላደረሰባቸው ያው እሱ እስር ቤት ነው እና ያለው እስካሁን ስላልተፈታ፣ አሁን እንግዲህ የበዛብህ ባለቤት እንግዲህ በጩኸት እንግዲህ ድረሱልኝ ብላ ሰፈሩን እንግዲህ በጥበጣዋለችና ይደርሱላት ይሆን? እንዱም ደግሞ ኒና ስትያዝ ይሆን? ብቻ እንግዲህ ይህን ደግሞ በቀጣይ ክፍል ነው ልናይ የምንችለው። በጣም በሚያሳዝን ሁኔታ እንግዲህ ዛሬም ለመራዊት እንግዲህ ጥሩ ነገር የማያስቡላት ጽዮንና የናሆም እናት ጥሩ መሳይ ጥሩ ሰው መሳይ መስለው እንግዲህ ቀርበዋታል። እንግዲህ መራዊትም ሰኒ አስጠንቅቃታለች ማለት ነው። ልትጠነቀቅ ይገባሻል በማለትም እንግዲህ ያኔ ከመሬት ተነስተው እንዲ ጥምብርኩስሽን አውጥተው ጠልተውሻል አሁን ምን ተገኝቶ ነው? በምን አይነት ምክንያት ምን ተቀይሮ ነው እንደዚህ ከስር ከስርሽ መጥተው እየተሽለጠለጡ ያሉትና መጠንቀቅ አለብሽ ብላ በባለፈው ክፍል ብትነግራትም መራዊትም እንግዲህ እኔ ይቅር ላለኝ እኔ ይቅር ታልባለኝ በማለትም ነገር ግን ጠንቀቅ ማለቱ አይከፋም በማለትም እንግዲህ ሰኒ ጓደኛዋ ምሩን አስጠንቅቃታለች ማለት ነው። ነገር ግን የናሆም እናትና ፅወን ምን አስበው ነው በጣም በሚያሳዝን ሁኔታ ተንኮል እንግዲህ ተላብሰው ተንኮል አስበውላት እንግዲህ እዛ ቤት ያው ደፋ ቀና እያሉ ምሩዬ ምሩ እያሉ እንግዲህ እየተቅለሰለሱ መራዊትን ለመቅረብና እሷን በእነሱ ስር ለማድረግም እንግዲህ እየሞከሩ ነው። ምን አስበው ነው የሚባለውን ነገር ደግሞ ያው ወደፊት አብረን የምናይ ይሆናል ማለት ነው። እናም ያው ለምሩ እንግዲህ የሆነ የጠነሰሱላት ድግስ አለ። ያ ነገር ደግሞ ምን ይሆን በልጇ ላይ በፅንሷ ላይ የሚያደርሱባት ጉዳት ይኖር ይሆን? እንግዲህ ጽዮንና የናሆም እናት ተመሳጥረው እንግዲህ ባለቤቷንም የናሆም እናት እያለባበሰች እንግዲህ ምንም አይነት ነገር እንዳልተፈጠረ እያደረገች እንግዲህ ስታወራም ነበረ። እናም እንግዲህ ጽዮንና የናሆም እናትም እያወሩ በፍጹም እሱማ ባለቤቴ ምንም አይሰማም፣ ምንም ማወቅ የለበትም እያለች እንግዲህ ዋሌቴን ንረስችን የመጣሁት በማለትም ግን ይህችን ንግግር ሲነጋገሩ ጆሮ ገብቷል። እና ምንድነው እኔ መስማት የሌለብኝ እያለም ነገረ ስራቸው እንዳላማረውም እሱም ተረድቷል። እና ጽዮንንና ባለቤቱን እንግዲህ ከስራ ስመለስ ማታ ሁለታችሁንም ላናገራችሁ እፈልጋለሁ በማለት እንግዲህ እሱም ወደ ስራው ሄዷል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ሰኒ ወደነ ኬራ ቤት እንግዲህ ቤቱን ለማየት በምትሄድበት ሰዓት ያ አስጨንቅ የሚባለው እንግዲህ ወደ ሌላ ግቢ የሆነ አጥር ስር ቁጭ ብሎ እንግዲህ እያጨሰ ደርሳበታለች ማለት ነው። ሰኒ እንግዲህ የሚያጨሰውን ባታይም ግን እዚህ ምን ትሰራለህ እያለች እንግዲህ ስጠይቀውም ነበረ። ይህንን ያየችውና የተመለከተችው ሰኒም ምንም እንደው ነገረ ስራው አላማራትምና እንግዲህ ለ ኪያም ስትነግራት ነበረ። ኪያም ለካ አንቺም እንደኔ ተመልክተሻል ማለት ነው፣ እኔ ምኑም አልጣመኝም፣ ነገረ ስራውን አልወደድኩለትም እያለች እሱም እንግዲህ ኒና ወዴት እንደሄደች እንግዲህ ሰኒ ሲጠይቃት ሰኒ ደግሞ ኒና እነ ኪራ ጋር ሄዳለች፣ ይህ ቤት ደግሞ የኪራ ቤት ነው እያለችም እንግዲህ ስትለውም ነበር ማለት ነው። እሱም እንግዲህ የኒና መሄድ እጅጉን በጣም አሳስቦታል ማለት ነው። ኪያና ሰኒም እንግዲህ እሱን ልጅ እሱን ሰው እንግዲህ ጥሩ እይታም በጥሩም ነገር አላዩትም። ምንም የተረጋጋ ነገር እያየንበት አይደለም እያሉም እንግዲህ ጥያቄ ፈጥሮባቸው ተመልክተናል ማለት ነው። የጽናት ድራማ እንግዲህ እዚህ ጋ ተመልክተናል ማለት ነው የክፍል መቶ ስልሳ ሁለትን ማለት ነው። ጽናትና ኪራም እጅጉን በጣም ደስ ተሰኝተው እንግዲህ እዛው ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። እናም እንግዲህ እኪ ጽናትዬም እንግዲህ ሽማግሌ ላባቴ መላክ አለበት በወግ በማድረግ እንግዲህ መዳር አለብኝ፣ ለዚህ ሰፈር ለነዚህ እንግዲህ ለሚመለከቱንና ለሚከታተሉንም ሰዎች በእነሱ ፊት እንግዲህ መዳር አለብኝ፣ ለሽማግሌ መላክ አለበት እያለችም እንግዲህ በውስጧ እያሰበችም ትገኛለች ማለት ነው። እነሱም እንግዲህ እዛው ተመችቷቸው እንግዲህ ወደ ቤት እንመለስ የሚባለውን ነገር ረስተውታል ማለት ነው። ኒናም ከነሱ ጋር ሄዳ እንግዲህ ጥሩ ጊዜዋን እያሳለፈች ትገኛለች። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን እናያለን። እንግዲህ ድራማው የተጠናቀቀው ኒናና የበዛብህ ባለቤት እየተደባደቡ እንግዲህ፣ የበዛብህ ባለቤት እሪ ብላ እንግዲህ የድረሱልኝ ጥሪ እያቀለጠችው ነበር ማለት ነው። እናም እንግዲህ ኒናን ይይዟት ይሆን ወይስ ታመልጥ ይሆን የሚለውን ደግሞ አብረን በቀጣይ ክፍል የምናይ ይሆናል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ለነበረን ጊዜና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። አድማ የተመልካች ቤተሰብ ላይክ፣ ሼር አይርሳ። ለምታበረታቱ ደግሞ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እንግዲህ እንገናኛለን። ባይ ባይ።